ሰላም እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። አሁን የቲክቶክ ሰው ሆንኩ ማለት ነው። ቲክቶክ እየተማርኩ ነው። የአላህን አስገራሚና አስደናቂ አላህ እንትን ያለውን ያነነን ለመግለጽ እናንትን ለማለት አ እንደ አስፈላጊነቱ አሁን በቲክቶክ ዋና ዋና የሆኑ የእስልምና ሙስሊሞች በመጽሐፍ ቅዱስ ላይ በኢየሱስ ክርስቶስ ላይ የሚያመጡትን የሐሰተኛ አስተምሮ የቃልን ማጣመም ሙስሊሞች በእውነት የሙስሊም አስተማሪዎች ይህን ሁሉ ሙስሊም ያጨለሙት በጨለማ የሚያኖሩት በእውነት እነዚህ የሙስሊም አስተማሪዎች አእምሮ አቸውን በእውነት ይጠቀሙበታል ወይስ በምዕራቡ በተለያዩ ዓለም እየሄዱ ጣቀያ ነው የሚሰሩት። ጣቀያ ማለት የተቀደሰ ውሸት ማለት ነው። ሃይማኖትህን ለማራመድ ስትል በእስልምና አላህ ጣቅያ ፈቅዷል። ጣቀያ ምን ማለት ነው? የተቀደሰ ውሸት። በአላህ ዘንድ ምንም አይቻል ነገር የለም። የተቀደሰ ውሸትም ደግሞ የተቀደሰ ነው። ያ የተቀደሰ ነው አላህ ካለ ምንድን ነው ለምንድን፣ እንዴት ተቀደሰ? አላሁ አለም፣ አላሁ አለም፣ አላህ ነው የሚያውቀው። አላሁ ወራሱሉሁ አለም፣ አላህም ነቢዩም ነው የሚያውቁት እንጂ ሌላ ማንም የሚያውቀው የለም። ስለዚህ ተቀብለህ መኖር ነው አላሁ አለም። ስለዚህ እነዚህ ሐሰተኛ የሙስሊም አስተማሪዎችን ምንም እንኳን መቃብር ውስጥ ቢገቡ መቃብር ውስጥ ገብተን ፈንቅለን ጉዳቸውን እናወጣዋለን። ወደፊት በቀጣዮች በእነዚህ በአጋንንት አስተማሪዎችና በአጋንንት ሰራተኞች ላይ ብዙ ነገር እናወጣለን። ሙስሊሞች ሐሰተኞች መሆናቸውን ሀፋቸው ከራሳቸው እናወጣለን። ይህ በሳኡዲ፣ በኩዌት፣ በባህሬን፣ በአረቡ በሙስሊሙ ዓለም ታዋቂ ሆኖ የኖረው ኢየሱስን በመሳደብ ኢየሱስን በማዋረድ አሁን ለተመሰረተው የእስልምና እንትን ትልቅ ሚና የተጫወተ አህመድ ዲዳት ይባላል። ነገር ግን ዲዳ ሆኖ ሞተ። ኢየሱስ መጨረሻ ዲዳ አረገው። ዲዳት ብላ እናቱ ያወጣችውን አውቀው ነበር ማለት ነው። ስለዚህ ዲዳ ሆነ እና በእውኑ እነዚህ ሙስሊም አስተማሪዎች በእውኑ የሚናገሩትን ያምናሉ ወይ? እውነት ነው ወይ? ይህን አቀርብላችኋለሁ። ዛሬ ምን ይላል? ዘ ባይብል ኢዝ ኮራፕትድ፣ መጽሐፍ ቅዱስ ተበክሏል ን አንሪላብል ምንም ሰው ሊደገፍበት ሊታመንበት የማይችል መጽሐፍ ነው ይላል። የሙስሊሞች ቻና ነቢዩ ማነው? ነው አህመድ ዲዳት እንዳሉት መጽሐፍ ቅዱስ ፈጽሞ የተበከለ መጽሐፍ ነው፣ ማንም ሊታመንበት አይገባም። ምንም ምንም ምንም መጽሐፍ ቅዱስ ምንም ምንም ምንም የክርስቲያኖች መጽሐፍ ምንም ዋጋ የሌለው መጽሐፍ ነው ብሎ አህመድ ዲዳት እዚህ ላይ እንትን ይላል። በሁለት የመጽሐፍ ቅዱስ ክፍሎችን ወስዶ ተመሳሳይ ተመሳሳይ በአንደኛ በሁለተኛ ነገሥትና በኢሳያስ ላይ ያለውን ሁለት በአንድ ነቢዩ የተሰጡት በሁለት ቦታ ላይ ሁለቱንም የጻፈው ኢሳያስ ነው። የታ አንድ ሊሆን አይችልም። ስለዚህ ኮራፕትድ ነው ወይም ሰርቋል ነው። ኢሳያስ ከኢሳያስ ሰርቋል። ይህ ማለት ተሰርቋል ሰርቋል። ኢሳያስ ሌላ ቦታ ላይ በመጽሐፈ ነገስት የጻፈውን ኢሳያስ ላይ አምጥቶ ደግሞ ሲያስቀምጠው፣ ይሄ ሰርቋል መጽሐፉ ተበክሏል፣ የተበከለ መጽሐፍ ነው ይላል። እሺ፣ ማን አህመድ ዲዳት። አህመድ ዲዳት ምን ይላል? ምን ብሎ ነበር? ተበክሏል፣ መጽሐፉ ተበክሏል፣ የሌቦች መጽሐፍ ነው ብሏል። እሺ፣ ሌላ ቦታ ላይ እዚህ ላይ ደግሞ መሐመድ ኢን ዘ ባይብል መጽሐፍ ምን ይላል? እስኪ ምን ይላል? መሐመድ ኢን ደ ባይብል መሐመድ በምን በመጽሐፍ ቅዱስ ውስጥ መሐመድ በመጽሐፍ ቅዱስ ውስጥ እንግዲህ፣ በዛኛው አይታችታል መጽሐፍ ቅዱሱ ተበክሏል። እስኪ ምን ይላል እንስማ። እስከዛሬ ድረስ ለብዙ ዘመናት መጽሐፍ ቅዱስን ሳነብ መጽሐፍ ቅዱስን በደንብ ሳነብና እንትንስልን መጽሐፍ ቅዱስ ይህን ያማረ መጽሐፍ ቅዱስ ይህን የተዋበ መጽሐፍ ቅዱስ ሳነበው ሳነበው ነቢዩ መሐመድ ሰላ የሰለለው መሐመድ በመጽሐፍ ቅዱስ ተጽፎው እንደነበር አላወቅኩም ነበር አላወቅኩም። ለረጅም ዘመናት በስሙ ዘመናት በስሙ ስሙ ተጠቅሷል። በመጽሐፍ ቅዱስ ስ በመጽሐፍ ቅዱስ ውስጥ ስሙ ምን ሆኗል? ተጽፏል። በጣም ይገርማል። የት ልትለኝ ትችላለህ? በብዙ ቦታ ላይ ነው የምናገኘው። መሐመድ በመጽሐፍ ቅዱስ ውስጥ ተጽፎ ምን አይነት መጽሐፍ ቅዱስ ነው? ብዙ ቦታ ላይ ነው። መጽሐፍ ቅዱስ በሙሉ መሐመድን ይላል። መጽሐፍ ቅዱስ በሙሉ የመሐመድን ጉድ ይዟል። በጣም መጽሐፍን ለመሐመድ ነው የተጻፈው። I have read the Bible through many, many, many times. ይህ ፓስተር ነው። መጽሐፍ ቅዱስን ብዙ ጊዜ አንብቤዋለሁ፣ ነገር ግን መሐመድ የሚል አግኝቼ አላውቅም አልነበረም ይላል። ብዙ ነገር ተምሬያለሁ በመጽሐፍ ቅዱስ መጽሐፍ ቅዱስን በመማር ይህ ፓስተር ምን አለ? ብዙ ነገር ግን አንድም አግኝቼ አላውቅም አለ። እሺ ግሪክ እና ህብሩንም አውቃለሁ፣ ተምሬያለሁ ተምሬያለሁ። ስለዚህ ግን መሐመድ የሚባል አላየው። በዚህ ሁሉ መጽሐፍ ቅዱስ ውስጥ በሙሉ ሙሉ በሙሉ ነቢዩ መሐመድ ተጠቅሶ ይህ ፓስተር ይህ ፓስተር አይነ ስውር ነው። አላየውም። አላየውም። ምን አይነት ፓስተር ነው? አላየውም። እንዴት ይሆን ይቻለ የሆነው ይሄ ነው። በስም የተጠቀሰበት የመጽሐፍ ቅዱስ ክፍል በኦሪጂናል ባልተበከለው ባልተበላሸው ምናምን ኦሪጂናል በሆነው በኦሪጂናል በሆነው ኦሪጂናል በሆነው ቅድም ምንድን ነው ያለ ሁሉ ተበክሏል፣ ተበርዟል። ለ አሁን ደግሞ ለመሐመድ ሲባል የመጽሐፍ ቅዱስ ምን ሆነ ኦሪጅናል ኦሪጂናል አያችሁ ይሄ ሽማግሌ ነው ይሄ ነው እነዚህ ናቸው እነዚህ እነዚህ ናቸው እስልምና ማለት ነብያቸው ሐሰተኛ እነሱ ሐሰተኞች አስተማሪዎች ሐሰተኛ የጻፉት ሐሰተኞች ሁለንተናው በሐሰት ላይ ተመስርቶ በሐሰር ላይ ያረጀ በሐሰት የሚሞት ሃይማኖት እስልምና ነው

መሀልዬ ላይ እናገኘዋለን። እሺ አምስት አስራ ስድስት በሂብሩ ላንጉጅ በሂብሩ በኦሪጂናል ባልተበከለው ባላለው በዋናው ቋንቋ መጽሐፍ ቅዱስ በጣም በሚያስገረም ሁኔታ መሐመድ ተጽፏል። ዋው እንዴት እናንተም ክርስቲያኖና የት ነበራችሁ? የት ነበራችሁ? እንዴት እኒህ ሙስሊም ሰውዬ መጥተው ሲያገኙት እናንተ ክርስቲያኖች ምን አይነት ጉድ ነው? ለዓለም እየተናገሩ እኮ ነው። ዓለም እንቅልፋ ሞዝ አብሯቸው ቁጭ ብሎ ይሰማል። ምን አለው በአሜሪካን ሀገር ሄደው መሰለኝ ይህን የተናገሩት። ሄብሩ አውቃለሁ እንዳለ ሰምታችሁታል። ግሪክ አውቃለሁ እንዳለ ሰምታችሁታል። እኔ ግን አሳያችኋል ቋንቋ ብቋ ሚጠ ድ ዘ ኦሪጂናሉ ምን ይላል? አማርኛው እናንተ ስለማታውቁት፣ እናንተ አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ወይ ውዴ ይህ ይህ ነው ባልንጀራዬ፣ ይህ ነው ትላለች። ውዴ ይህ ነው። የኢየሩሳሌም ለንደን ነው። ኦኬ። ያያ ያ ዩ ራይት። አምናሽ ለንደን ነው። ለንደንም አሁን ሰልሞ ያለው በዛ አይደል? በሱ ውሸት ብዙ ሰልሟል። ልክ ነው። እና ምንድን ነው የሚለው? ልክ ነው። ለንደን ነው። አምና አውልቸክ። እና ምንድን ነው የሚለው? ምን አለች? አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ ኢየሩሳሌም ቆነጃጅት ወይ ውዴ ይሄ ነው ትላለች። ዋው ይህንን አመጡትና በእብራይስጡ ሲንሄድና እብራይስጡንም እንበለው። ዋው ሶንግ ፒ 516 ሶንግ ኦፍ ሰለሞን 516 ዋው ዋው

ይህንንን ወስደው ማህማድ ማህማዲም የሚለውን ማህማዲም ፕሩላር ነው ሄኮ ማምታኪም በኮሎ ማህማዲም ዘ ዶዲ ዘሮ ኤ ብኖት የሩሻላይም የኢየሩሳሌም ቆነጃጅት ወይ ስሙኝ፣ አለች መካ ነው ያለችው። የመካ ቆነጃጅት ወይ ስሙኝ፣ የመካ ቆነጃጅት ወይ ስሙኝ። አያችሁ መሐመድ እኮ አምላክ መሆኑን ልንገራችሁ። በየሙስሊሞች አምላክ መሆኑን ይህ ነው የሚያረጋግጠው? ሳይወለድ ከ ከስንት ሺህ ስንት ሺህ አመት ነው ሰለሞን የነበረው በስንት አንድ ሺህ አመት እሺ፣ በዳዊት አንድ ሺህ አመት አንድ ሺህ አመት ስድስት መቶ አመት መሐመድ ከመወለዱ ከአንድ ሺህ ስድስት መቶ ዓመት በፊት እዚህ ላይ ነበር። ለምን አምላካቸው ነዋ። አምላካቸው ነው። አላህ አይደለም፣ አምላኩ መሐመድ ነው። የሙስሊሞች አምላክ አላህ ሳይሆን መሐመድ ነው። መሐመድ ያ አምላክ ነው። እሱ ነው መሐመዱ። መሐመድ አምላክ ነው። አላህን ብትሰድበው ምንም አይልህም። መሐመድ በመሐመድ ላይ ነገር ከተናገርክ፣ አረቦች ጋር አብሬ ነው የምኖረው። አሁን እንትን አረቦች ጋር ጋህዋ እናደርጋለን፣ ኮፊ ማለት ነው። እሰራለሁ ብዙ ጊዜ ኮፊ መስራት እወዳለሁ። በረሃ እያለው የምታውቁኝ ደግሞ፣ እዛ በረሃ ላይ እያለው ሙስሊሞችንም ሁሉንም ሰብስቤ ቡና እንጠጣለን አብረን። ቡና ማፍላት፣ ሰዎችን መጋበዝ ደስ ይለኛል። አብሮ መሳ ቡና ማፍላት፣ ሰዎችን መጋበዝ ደስ ይለኛል። አብሮ መሳሳቅ ደስ ይለኛል። ሙስሊሞችም ሁሉንም እዚህ አሁን ጋዋ አደርጋለሁ፣ ኮፊ ሻሚያ አደርጋለሁ። ምንድን ማለት ነው ሻሚያ? ፈንዲሻ፣ ፈንዲሻ ምናምን አድርገን ቡና እንጠጣለን እንትን እላለን እና አብሬ ከሙስሊሞች ጋር ነው እንትን። አላህ በአላህ ላይ ሲስቁ ነው፣ ተረት ተረት አላህ ዘግምተኛ አላህ እንደዚህ ነው፣ አላ ምናምን ምናምን። መሐመድን እንደዛ ካልክ በቃ መጨረሻ ነው። በፍጹም አይቻቻሉም ለምን መሐመድ እውነተኛው አምላክ አላህ ደግሞ ፎቶ ነው ፎቶ ፎቶ ቢሆን የአሜሪካን ባንዲራ ፎቶ ያቃጥሉ የል እንደ አይደለ እንደ የአንድን ሰው ፎቶ ያቃጥላሉ እስ ኦኬ ዋናው ግን አትንካ መሐመድን ከነካ ምክንያቱም ዋናው አምላክ ማን ነው መሐመድ ራሱን እንደዛ አድርጎ ነው መሐመድ ነው እውነተኛው። በእስልምና እውነት አምላክ የሆነ እሱ ነው። ስለዚህ ነው ሽማግሌው ኦሪጅናል በሆነው ምን አለ፣ ተመልከትልኝ ሀገሬ። ኦሪጅናል በሆነው እዚህ ላይ ምን አለ? ዋው! ኦሪጅናል በሆነው በመጀመሪያው ቋንቋ ኦልቱጌዘር ላብሊ በጣም ውድ ነው የሚለውን መሐመድ አለው፣ መሐመድ ነው አለ ይሄ እነዚህ ናቸው። እነዚህ ሀሰት የሐሰት እንትኖች መቃብራቸው ሁኖ እንኳን ሐሰታቸው የሚበላቸው ውስጣቸውን የሚያቃጥላቸው። ይህ እኮ አንባለው ህብራይስጥ ምንም አጥንቶ እንትን ይላል። ምክንያቱም ሳውዲ ነው የምትከፍለው፣ ክዌት ነው የሚከፍለው፣ ባህሬን ነው የሚከፍለው። ገንዘብ ነው እንትን የሚለው ገንዘብ፣ ገንዘብ ነው እስከተከፈለው ድረስ ስራው። ቋንቋውንም አደበራረክ ምናምን ምን አውቆት ነው ይህን ህብራይስጥ እሷ ምንድን ነው የሚለው? ማህማዲም ማማዲም ማህማዲም እና መሐመድ አንድ አይደለም። ማማዲም ማህማዲም ኦልትገዘር ላብሊ አንድ ሰው ላብሊ ነው ስትል ሌላውንም ሰው ምጠራው ሁሉ እንደዛ። እነሱ ግን አምላካቸው ስሆነ አምላካቸው በመጽሐፍ ቅዱስ ውስጥ እንዲያው ምክንያቱም በዱብዳ ነው ምስክሩ ለነብዩ መሐመድ ነብይነት አንዲት ሴት ናት እንትን ያለችው ከድጃ ናት። እሷ ደግሞ በቁርአን ግማሽ ናት፣ የሰው ግማሽ ናት። በሰው ግማሽነት ነብይነታቸው እንትን ስለተባለ በግማሽ ምስክርነት። እኛ በአራት ወንጌል ነው የኢየሱስ አምላክነት እንትን የተባለው አራት ወንጌል አራት ሶስት ምስክር ነው። እዛ በላይ ነው እግዚአብሔር የሰጠን የክርስቶስን ታማኝነት፣ የክርስቶስን አዳኝነት፣ የክርስቶስን ስራ በአራት ወንጌል ነው የገለጸው። እነዚህ ግን ይሄ ናቸው። እዚህ ላይ ምን አለ? ዋው ይህ ኦሪጂናሉን እኮን ያመጣለ። ኦሪጂናሉን እዚህ ላይ ሳ ኮራፕትድ፣ የተበላሸው የተበረዘው መጽሐፍ። በአንድ አፍ ሁለት ምላስ፣ በአንድ አፍ ሁለት ምላስ። ይሄ ነው ሙስሊሞች እንደዚህ ናቸው፣ በአንድ አፍ ሁለት ምላስ። ስለዚህ ወልካም ቱ እስላም እንኳን ወደ እስላም መጣችሁ። እንግዲህ ምን ታረጉታላችሁ? ጥፋትና ውድቀት፣ ሞትና ኪሳራ ነው ይሄ ነው እና እንደዚህ፣ ከሐሰተኞች ውጡ፣ በእውነት እመኑ፣ በኢየሱስ እመኑ፣ ኢየሱስን ተቀበሉ፣ በሱ ትድናላችሁ። የምለው ለዛሬው ይሄ ነው። እንቀጥላለን በሌላ ጊዜ። የመጣው ይህንን የማፈርስበት ጊዜ ደርሷል። ሸር አድርጉ፣ ሳብስክራይብ አድርጉ፣ ላይክ አድርጉ። ደህና ሁኑልኝ። ባይ ባይ።